ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ምሰበር ዜናዎችን በሁለተኛ ዜና ወጃችን ዳግም ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን በማስቀደም እጀምራለሁ። የብልጽግና መንግስት የፋኑ ኃይሎች ከኤርትራው መንግስት ጋር አብረው እየሰሩም ነው፣ ወንበሬን ሊቀሙኝ ነው ሲል ተናገረ። የፋኖ መሪዎች እነዘመነ ካሴ በሱዳን ኃይሎች እገዛ ወደ ኤርትራ ሄደው ከኤርትራ ባለስልጣኖች ጋር እንደተገናኙ መረጃው አለኝ ሲልም ብልጽግና ተናገ የፋኖ የፋኖ ኃይሎች አሰላለፋቸውን አሳውቀዋል። ኢሳያስም ወሳኝ እርምጃ ተራምደዋል ሲሉም ተናግረዋል። ዝርዝሩን ይዘናል እናስደምጣችኋለን። በወሎ በተደረገም ከባድ ውጊያም የአገዛዙ ሻምበል ሰራዊት መሸኘቱ ተነግረም። በወሎ አሁን በዚህ ሰዓት ከባድ ውጊያም እየተደረገ ነው። የብልፅግና ሰራዊት ተነዶ ማለቁም ተነግረዋል። የአድማ ብተና አባላት ከነሙሉ ትጥቃቸው እጃቸውን ለፋኖም ሰጥተዋል። ዝርዝር ይዘናል፣ እናስደምጣችኋለን። በጎጃምም ከለሌት ከሌሊት እስከ ንጋት ድረስ የቀጥለ ከባድ ውጊያ እየተደረገ ነው። የፋኖ ኃይሎችን ለመደምሰስ በሁለት አቅጣጫ የመጣው የአገዛዙ ጦር ራሱ መደምሰሱም ታውቋል። በሌላ በኩል የጎጃም ፋኖ ወታደራዊ መሪው አርበኛ ሻለቃ ዝናቡ ዘመነን ጠልቶ እኔን መውደድ የማይታሰብ ነው ሲልም አሳስቧል። ዝርዝሩን ይዘናል በጎንደርም የፋኖ ኃይሎች በፈጸሙት የመብረቃዊ ጥቃት የአገዛ የአፋዛዙ ጦር መፍረክረኩም ታውቋል። በዝርዝር እንመለከተዋለን። በሌላ በኩል በኢትዮጵያ በዝንጀሮ ፈንጣጣ በኤምፖክስ ቫይረስ የተያዙ ሰዎች መገኘታቸው ታውቋል። ጤና ሚኒስቴር ሰበር መግለጫ ሰጥቷል። አስቸኳይ ማህበረሰቡ ሊያደርግ የሚገባ ጥንቃቄም ተላልፏል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ፣ ከላይ ባርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝብ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 በቅድሚያም ሰበርና ሁላችሁም ልታደምጡት የሚገባ የጥንቃቄ መረጃም እናገራችሁ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣም ኤምፖክስ የተያዘ ሰው ተገኘ። በኤምፖክስ የተያዘ ሰው የተገኘው ሞያሌ ከተማ ነው። ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ኤምፖክስን አስመልክቶም የጋራ መግለጫ ሰጥተዋል። በዚህም ኢንስቲትዩቱ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩም ታማሚዎች በወሰደው ቫይረስ የተያዙ ሰዎች መገኘታቸውን እንዳረጋገጠም ይፋ አድርገዋል። ቫይረሱ እንደተገኘበት የተረጋገጠው የሃያ አንድ ቀን እድሜ ያለው ህጻን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራም ለቫይረሱ እንደተጋለጠች ለማረጋገጥ መቻሉም ተገልጿል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑም መታወቁና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኬ የነበራቸው ግለሰቦችን የመለየት ክትትል የማድረግ ስራም እንደተጀመረም ጤና ሚኒስቴር ይፋ አድርጓል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያም ተገቢውን የህክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታም የከፋ የጤና እክል አልገጠማቸውምም ተብሏል። የኤምፖክስ በሽታ ቫይረስ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉትን ምልክቶች በሚታይበት ወቅት ማለትም ሽፍታም፣ ሳል፣ ትኩሳትና ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋም በመሄድ ተገቢውን የምርመራና ህክምና አገልግሎት እንዲያገኝ ሲሉም ጤና ሚኒስተር ጥሪ አቀርበዋል። እንዲሁም የግልና የእጅ ንጽህናን በመጠበቅና ከላይ የተገለጹትን መልእክቶች ባሉባቸው ታማሚዎች አካባቢም የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ ማድረግ ይገባልም ተብለዋል። በአሁኑ ወቅት ይህ በሽታ በተወሰኑ ቦታዎች ብቻም እየታየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗሮን መቀጠል ይችላል ያሉት ጤና ሚኒስተር እንዲሁም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ወቅታዊ መረጃዎች ሰዎችን በአግባቡ በመከታተል ህብረተሰቡ ራሱንና ቤተሰቡን ከዚህ በሽታም እንዲጠብቅም አሳስበዋል። ስለዚህ መላ ኢትዮጵያ ህዝብ ከወዲሁ ጥንቃቄ እንድታደርግ ስንል እናሳስባለን። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል ድልን ተቀናጀም። ምስራቅ አማራ ኮር ሁለት ኮላ ኮርማም ክፍለ ጦር አንድ ሻምበል የፋሽስቱን አገዛዝ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ተጎናጸፉ። ሰሜን ወሎ ዞን ጉብልፋት ወረዳም የአገዛዙ ሰራዊት ከበቅሎ ማነቃና ሳንቃ ተነስቶም ወደ ራያ ቆቦ አዋሳኛ አካባቢዎች ማጥቃት ሊያደርግ እንቅስቃሴ ላይ ያለ 032 ቀበሌ ላይ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ ካላኮርማ ክፍለ ጦር 3ኛ ሻለቃ መደፈጣ በማድረግ አንድ ሻምበል የአገዛዙን ጦር ሰራዊት ሙትና ቁስልኛ በማድረግ ታላቅ ድል ተጎናጽፈዋል። በተጋድሎም ንብልባሎቹ የብልጽግና ራዊት ሰራዊት አይቀጡ ቅጣት በመቅጣት የወታደራዊ ቤዙ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይል በመደምሰስ አምስት ክላሽ ከነሙሉ ትጥቁና ተተኳሹ መማረክ መቻላቸውን የፋኑ ኃይሎች አስታውቀዋል። ይህ በእንዲህ እንዳለም በደቡባዊ ጎንደር እብናት ደጋ መልዝ ቀጠና በሻለቃ ተሼ የሚመራው የአማራ ፋኖ ጎብ የእቴጌ ጣይቱ ክፍለ ጦር ሰሞኑን በርካታም አውደ ውጊያዎችን እያደረገም የአገዛዙን ጦር እየደመሰሰ ሲሆን በቀጠናው በርካታ ሀብታም የብልጽግና ሰራዊት እየተጨመረም ይገኛል። ዛሬም ከክምር ድንጋይ ወደ እብናት እየተጓዘ ያለም ኃይል እንዳለ መረጃዎች ደርሰውኛል። በቀጠናው ያሉ የፋኖ ኃይሎችም ተዘጋጅተው እየጠበቁት ነው። በዚህ ቀጠና አዋሳኝም የአማራ ፋኖም የጉና ክፍለ ጦር ገብረ መስቀል ብርጌድ በጋራም እየተዋጉ ሲሆን አሁንም ሌሎች በእብናት ቀጠና የሚገኙ በሻለቃ ዮሐንስ አያለቀበት የሚመራው የንጉስ ዞዛምባም ክፍለ ጦር በአዋሳኝ በበለሳ ቀጠና የሚገኘው የመብረቁ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር፣ የጥቁር አንበሳም ክፍለ ጦር እንዲሁም ሌሎችም አስፈላጊውን ትብብር እንዲያደርጉም ጥሪ ቀርቦላቸዋል። ይህ በእንዲህ እንዳለም የአማራ ፋኖ ኃይሎች በጎጃምም ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል አፋ ብሃም በጎጃም በወሰዱ እርምጃም ታላቅ ድል ተቀዳጅተዋል። በሸንዲ ከተማ ምሽጉ የሚገኘው የአብዩ ወንበር አስጠባቂ ኃይል ከሸንዲ ተነስቶ ከትላንት ወዲያም ማርቆማ ቀበሌ ካደረ በኋላ በትላንትናው ዕለት ሌሊቱን በሁለት አቅጣጫ ማለትም አንደኛው ከማርቁና ወደ ወግዳድ የተንቀሳቀሰው የአብይ ቡድን ማርወልድ ላይ የወንበርማን ብርጌድ ሻለቃም አንድ ንስር ሻለቃናም የጓግሳ ብርጌድን አባላት ለማፈን የመጣው ቡድን ከሌሊቱም 12 ሰዓት ጀምሮም እስከ ጠዋቱ 2 ሰዓት ድረስ በመጣበት እግሮም ሲቀጠቀጣ አርፍዷል። ንስሮቹ እንደ ንስር ለዓላማቸው ከሩቅ የመመልከትና የመብረር አቅማቸውን ተጠቅመው የብልጽግናን ሰራዊት ላይ አምስት የስርዓቱን አገልግሎት መገልገያዎች እስከ መጨረሻው ሲሸኙም ከእነዚህም ሁለቱ የፖሊስ አመራሮች ይገኙበታል ሲሉም የውስጥ ምንጮች ገልጸዋል። ከአስር በላይ የስርዓቱ ወንበር አስጠባቂዎች ደግሞ ቁስለኛ መሆናቸውንም አረጋግጠናል። ከሞት የተረፈው የብልጽግና ሰራዊት ደግሞ ቁስለኞቹን ተሸክሞ በባጃጅ ወደ ወግዳድ እንደወሰዳቸውም የመረጃ ምንጮቻችን ገልጸውልኛል። በአጠቃላይ የንስር ሻለቃ ዋና አዛዥ ተመስገን ሲናገርም እኛን ለማፈን ሌሊቱን ያለ እንቅልፍ ሲጓዝ ያደረው የአብይ ተላላኪ ሀይል ጥቃት ቢሰነዝርም በንስሮቹ ክንድ ብርታትና ጥንካሬም በድንገት የመጣን የአብይ አህመድ ሰራዊት ከመመከት በላይ ከባድ ኪሰራም አድርሰንበታል። ከእኛ አንድ ፋኖ አለመስዋቱና አለመክሰሉን ስንመለከት ደግሞ የእነሱን አቅም በጣም ደካማና የኛ የኃይላችንን የመመከትና የመቋቋም እንዲሁም የማጥቃት ችሎታ አይተንበታል ሲልም ገልጸዋል። ይህ በእንዲህ እንዳለ በዚህ የተበሳጨው የአብይ አህመድ ቡድን ማርወለድ ቀበሌ ላይ የአንድ ወጣት ሱቅ ሸቀጥ ለመመረጥ ስማርት ተች ስልክ ዘርፊያ እንዲሁም ባለ ንብረቱን ከዘረፉትም በኋላ ድብደባን ፈጽመውብኛል ሲልም ወጣቱ ቃል በቃል ገልጾልናል። በሌላኛው በሁለተኛው ግንባር ደግሞ ከማርቁማ ተነስቶ በህረት አቅጣጫም አድርጎም ወይንማ ተምዘግዛጊውን ሻለቃ ቆምጠው ሻለቃን ለመክበብ ከሌሊቱ 12 ሰዓት ቢሞክርም በመጣበት እግሩ ከ12 ሰዓት እስከ ቀኑ 7 ሰዓት በአይበገሬዎቹ የቆምጠው ሻለቃ ሲቀጠቀጥ ውሏል። በኦፕሬሽኑም 15 መንግስት የስርዓቱ አገልጋዮች እስከ መጨረሻው ሲሸኙ ከ25 በላይ ቁስለኛውን ወደ መጣበት ሸኝተውታል። በዚህም የተናደደው ኃይል ወይንም አቀበሌ ልዩ ጎጥ አሰስ በሚባል ቦታ ላይ የሚኖር አንድ ንጹሐን ግለሰብ ግድያም ፈጽመዋል። ባጃጅም አቃጥለዋል። ሁለት አምቡላንሶችም ስርዓቱ ህዝቡን ከማገልገል ይልቅ ነፍሰ ጡሮችን ከማመላለስ ይልቅ እነዚህን አምቡላንሶች መግደልና መዝረፊያው ዋነኛ ተግባሩ መፈጸሚያውም አድርጓቸዋል። በአጠቃላይ የቆመጠው ሻለቃዋና አዛዥ እንደገለጸው ከሌሊቱ 12 ሰዓት እስከ ቀኑ ሰባት ሰዓት በነበረው አንገት ለአንገት ትንቅንቅ እንደ እብድ ውሻ ንጹሐን ከመግደልና ከመዝረፍ ከማሰቃየት ውጭ የታጠቀውን የፋኖ ኃይል ጫፉን አልነካም። የእኛን ምት ጥንካሬ መቋቋም ሲያቅተው አስከፊ ተግባሩን ንጹሐንን መግደልና በህዝብ ንብረት ላይ መጫወቱን ቀጥሎበታል ሲሉም የፋኖ አመራሩ ገልጿል። በአጠቃላይ በትናንትናው እለት በነበረው ኦፕሬሽን የብልጽግና ኃይል በመጣግሩ ከባድ ኪሳራ ስለደረሰበት ብቻ ሳይሆን አቅሙ ፋኖን መቋቋም እንዳልቻለም ራሱ ያወቀበት ግዳጅ እንደፈጸመም ነው የተነገረው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ወታደራዊ መሪው ዝናቡ ልንገረው ውድ አማራውያን ብሎ ባጋራው መልእክቶም አርበኛ ዘመንን ጠልቶ እኔን መውደድ አይቻለም ሲልም ከሰሞኑ ዘመነ ካሴ ላይ አጀንዳ ለከፈቱ አንጃዎች ተናገረም። ይሁዳ ክርስቶስ ሞትን አሸንፎ እንደሚነሳም ቀድሞ ቢያውቅ ኖሮም አምላኩን አሳልፎ ባልሸጠ ነበር ሲልም ዝናቡ ቡልንገራው ተናግሯል። መሪውንና አዳኙን የሚክድ ትውልድ ራሱን እንጂ ካደው ግለሰቡን አይደለም ሲል አክሏል። አማራ ያለው አንድ አማራጭ ከፈጣሪ በታች ነፍጡና ክንዱ ብቻ ነው። ዘመነን ጠልቶ ዝናቡን መውደድ አይቻልም ሲልም አርበኛ ዝናቡ ቡልንገራው በማህበራዊ ሚዲያ ትስስር ገጹም አጋርቷል። አሁን በቀጥታ ወደ ዕለቱ ሰበር ዜናችን አልፋለሁ። የብልጽግና ሚዲያዎች የፋኖ ኃይሎችናም የኤርትራ መንግስት ስልጣናችንን ሊቀሙ አብረው እየሰሩ ነው ሲሉም ከሰሱ ተጠቀሱ። ይህ ብልጽግና ሚዲያዎች ባወጡት መረጃ የፋኖ ኃይሎች አመራሮችና የኤርትራ የደህንነት ኃላፊዎች ኤርትራ ውስጥ ውይይት አደረጉ ሲሉም ዘግበዋል። የፋኖ መሪዎቹ በሱዳን ኃይሎች ድጋፍ ወደ ኤርትራም እንዳቀኑ የተናገሩት የብልጽግና ሚዲያዎች በቀጠናው የኃይል አሰላለፍ ላይም ለፋኖ ኃይሎች ገለጻ ተደርጎላቸዋል ሲሉም ገልጸዋል። ይህ የብልጽግና ሚዲያዎች ዘመነ ካሴ አብይን ለመጣል ኤርትራ ገብቶ ተደራደረ ሲሎም ድንኳን ጥለው ለቅሶ ተቀምጠው ተገልጠዋል። ከዚህ ቀደም የፋኖ ኃይሎች በአማራ ጥቅምና ፍላጎት ተቃራኒ ሀሳብ ከሌለው ከሰይጣን ጋርም ቢሆን አብረን እንሰራለን ማለታቸውም ይታወሳል። ታዲያ አሁን በብልጽግና ቤት ከፍተኛ ድንጋጤም ተፈጥሯል። ፕሬዚዳንት ኢሳያስ አፈወርቂ ወዲ አፎምም አዲስ ነገር ይዘው ብቅ ብለዋል። የምዕራባውያኑን አገራት ተልዕኮ የያዙ የኢትዮጵያ ባለስልጣናት የሴም ነገድና የኩሽ ነገድ በሚል የተሰጣቸውን አጀንዳም ይዘው ህዝቡን ሊያጫርሱት ጫፍ ላይ ናቸው ኪሎም እንቅጩን ተናግረዋል። የቀጣይ የምስራቅ አፍሪካ የፖለቲካ አሰላለፍ ምልክቶች ትላንት በ34ኛው የኤርትራም የነጻነት ዓመታዊ በዓል ቀን በፕሬዝዳንት ኢሳያስ አፈወርቄም የእንኳን አደረሳችሁ መልእክት ላይም ተስተውሏል። የፕሬዚዳንቱ መልእክት የሴም ነገድ የሆነው ሰሜናዊ ክፍል የራሱን ፖለቲካ ቢያነሳናም ሴማውያን መሰባሰብ ቢጀምሮም የአፍሪካ ፖለቲካ የት ሊደርስ እንደሚችል ማስገንዘብም የፈለጉ ይመስላሉ። ወዲ አፎም እድለኛ ናቸው የሚለውም ተበራክተዋል ተናግረዋል። ራሳቸው ያስጀመሩት የሻቢያ ትግል ኤርትራም ፈጠረም። ይቺ በነኢሳያስ የተጀመረችው ኤርትራ ራሷን ችላ በአገርነት ከተመዘገበች 34 ዓመት ሆናት። ይቺን አገርም እስካሁን እየገዙም ያሉት ትግሉን ያስጀመሩት ኢሳያስ አፈወርቅ መሆናቸውም ይበል የሚያሰኝ ነው። ብዙ ምቃብት ያላት ሁናም ሳለች ባላት ነገር እንዳትበለጽግ ተደርጋም የኖረች የምስራቅ አፍሪካም ኮከብ መሆን የምትችለው ኤርትራ ዛሬ ላይ ትንሣኤዋን ቅርብ የሚያደርጉም ብዙ ምልክቶችም እየታ እየታዩ ነው። ቻይና እና ሩሲያ ለኤርትራ ትንሣኤም አስፈላጊውን ነገር ማድረግ እንደሚፈልጉም በግልጽ አሳውቀዋል። የእስራኤል ማሰላለፍ ለኤርትራ ትልቅ እድልን ይፈጥራል ተብሎም ይታሰባል። በዚህ መካከል ሳውዲ አረቢያ ከቻለች የኤርትራን ትንሣኤም ተቀብላ አንድ ሀገር ትሆናለች፣ ካልፈለገችም ጣጣው እርሷ ላይ ይበረታል የሚሉ ኃይሎች ተፈጥረዋል። ምክንያቱም ደግሞ ብለው ሲጠቅሱ እነዚህ ኃይሎች ኤርትራ ነዳጅ ማውጣት ከጀመረች ሳውዲ ባዶ ስለምትሆን የሚል ምክንያት ያቀርባል ይገባሉ የሳውዲ የነዳጅ ድፍድፍ እስካሁን መቆየት የቻለው በኤርትራ ዓለም አንሰራራት ስለሆነ ነው ይላሉ። ያላቸው የመሬት አቀማመጥ ሲታይ ላይናታች በመሆኑ ምክንያት ነው። ለዚህም ሳውዲ ለኤርትራም ድጎማ እየሰጠች ኑራለች። በዚህ ሰዓት ኤርትራ የሁለት ዓለም አይኖች ተተክለውባታል። ምዕራባውያኑ ፈጽሞም ከእቅፋቸው እንድትወጣም አይፈቅዱም። ኤዥያውያኑ ደግሞ ምዕራባውያኑም አፍሪካ ላይ ያላቸውን ረጅም እጆች ለመቁረጥ እናም ከአረብ ዓለም ጋር የሚያገናኛቸውን መስመር ለመበጠስ እንዲሁም ጠንካራ የፖለቲካ ማዕከል ለመገንባት ኤርትራን ዋና ቁልፋቸው አድርገዋታል። የእስራኤል ፍላጎት ሴማውያን ከፍ ብለው እንዲታዩ ማድረግ እንዲሁም በተጓዳኝ የአረቡን ዓለም የጥፋት መንገድ በቅርበት መቆጣጠር ነው ሲሉም ይናገራሉ። ይህ ሁሉ የፖለቲካ ትርምስ መፍትሔም ሊያገኝ የሚችለው በኤርትራ ጠንካራ አገርነት ላይ የተመሰረተ ፖለቲካ መዘርጋ ከተቻለ ነው ብለው የሚያምኑት ኤዣውያን ኤርትራ የሰጎን እንቁ ላላቸውም ሆናለች። ሴማዊነትን እንጠብቅ ሰሜናዊነትን እናትረፍ የሚሉ ቡድኖች በኢሳያስ አፈወርቄም እየተደገፉ ነው። ከእነዚህ መካከልም የአማራ ፋኖ ኃይሎች አንዱ እንደሆኑ ይነገራል። ዝርዝር መረጃዎች ወደፊት የሚወጡ ሆኑ ሳለም፣ እስካሁን ባለው ግን ጭምጭምታዎች እየተሰሙ ነው። በሌላ በኩል በአማራ ክልል ከሚደረገው ጦርነት ጋር በተያዘ እንዲሁም ከአድማ ብተና ኩብለላ ጋር በተያዘ ሰፊ መረጃዎችን ሊያጋራን ባልደረበይም ከጦር ግንባር ያዘጋጀው መረጃ አለም አድምጠነው እንመለስ። የክልሉ ርዕሰ መስተዳደር የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋኖው መፍለሳቸውን ቀጥለዋል። በአንድ ቀን ብቻ በቁጥር 23 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖው ብሔራዊ ኃይል በጎጃምን የተቀላቀሉ ሲሆን ከእነዚህ መካከል የአድማብተና ተቋም ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ እንደሚገኙበት መረብ ሚዲያም ለማረጋገጥ ችሏል ከአድማብተናና ና ከሚሊሻ አባላቱ በተጨማሪ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትም ከነ ሙሉ ተወጥቃቸው ወደ ፋኖ መጉረፋቸውን ቀጥለዋል ያለፉት ሁለት ቀና ብቻ ከሀያ በላይ የመከላከያ ሰራዊት አባላት ከነ ሙሉ ተወጥቃቸው ነው ፋኖን የተቀላቀሉትም በአንድ ቀን 23ቱ ነው ወደ ፋኖ የገቡት የአ ተናና የሚሊሻ አባላቱም የኦህዴድ ተላላኪ ለሆነ በአደም ቡድን በማገልገላቸው ተጸጽተው የበደልነውን ሕዝብ እንክሳለን ሲሉ ቃል መግባታቸውን የተናገረው አማራ ባንድ ሲቆም ነው የተደቀነበትን አደጋ ሊመክት የሚችሉ የሚሉት የአድማ ብተናና የሚሊሻ አባላቱ፣ ስለሆነም በአፋጣኝ ፋኖን ተቀላቀሉ ሲሉ ለብአዴን እያገለገሉ ለሚገኙ የቀድሞ ጓዶቻቸው ጥሪ ያቀርበዋል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት 23ቱ የሚሊሻና የአድማ ብተና አባላት ስም ዝርዝራቸው እንደሚከተለው ይቀርባል። አንደኛ ዳኛቸው ደመላሽ ካድማ ብተና ሁለተኛ አማራ ደመቀ ካድማ ብተና ሶስተኛ አማራ ታደለ ካድማ ብተና አራተኛ አጣናቤ ካድማ ብተና አምስተኛ ፈንታው እንደጉ ካድማ ብተና ስድስተኛ እንዳልዋስ ቻለ ካድማ ብተና ሰባተኛ ሀብቴ ይታየው ካድማብተና ስምንተኛ አንድነት በራብ ካድማ ብተና ዘጠነኛ አወቃ ስራት ካድማብተና አስረኛ ይታያል እንዳለማው ካድማ ብተና አስራ አንደኛ እንዳሸው አድጎ ካድማብተና አስራ ሁለተኛ ወንድማቤ ካድማብተና አስራ ሶስተኛ የሸዋስ በቀለ ከሚሊሻም አስራ አራተኛ ደጋ ረጋለፈ ከሚሊሻ አስራ አምስተኛ ምን ይበላል አዲስ ከሚሊሻ 16ኛ ሸሽም ሀብቴ ካድማ ብተና 17ኛ ብርሃኑ ቢምራው ካድማ ብተና 18ኛ ነጻው ካድማ ብትና 19ኛ ሻምበል አዘነ ካድማ ብተና 20ኛ ታደሰ ጫን ያለው ካድማ ብተና 21ኛ አለምነው ፈንቴ ካድማ ብትና 22ኛ ሁልጊዜ እንዳለማው ካድማ ብተና 23ኛ ሞላ ሳለል ከሚሊሻ ናቸው። ከነ ሙሉ ተጥቃቸው ወደ ፋኖ ነው የተቀላቀሉት። በቤኒሻንጉል ጉምዝ ክልል የአማራ ተወላጆችን ያነጣጠረ ጥቃት ከተከፈተ ዋላ ደረ ብሏል። የአካባቢው ነዋሪዎች የድረሱልን ጥሪ ቢያሰሙም ነገር ግን እስካሁን እየደረሰላቸው አካል እንደሌለና ጥቃቱም እንዳልቆመ ነው። መረብ ሚዲያም ለማረጋገጥ የቻሉም በቤኒሻንጉል ጉምዝ ክልል ካማሺ ዞን መዥጋ ወረዳ የኦነግ ሸኔ ኃይሎች በከፈቱ ጥቃት ሕፃናትና አቅመ ደካሞችን ጨምሮ በርካታ ንጹሐን ወገኖች ስለመገደላቸው ነው። የአካባቢው ነዋሪዎች ለጣቢያችን መረጃውን ያደረሱት ጥቃቱ የተከፈተው ከግንቦት 13 2017 2017 ዓ.ም ጀምሮ ሲሆን እስካሁን እንዳልቆመና ለአካባቢው ህዝብ የደረሰ አካል እንደሌለም ተነግሯል። በአካባቢው ካለፉት ሁለት ቀናት ጀምሮ የኔትወርክና የትራንስፖርት አገልግሎት ተቋርጧል፣ የሚሉት የመረጃ ምንጫችን ከገዢ ቡድን ጋር በመተባበር ታቅሎበት የተከፈተ ጥቃት ነው ብለዋል። በርካቶች ህይወታቸውን ለማትረፍ እየሸሹ ቢሆንም ወደ ሌሎች አጎራባች ዞኖች እንዳይገቡ የክልሉ አድማብተና አግዷል ነው የተባለም። በጥቃቱ ከተገደሉት መካከል ከፍተኛውን ቁጥር የሚይዙት ህፃናትና አቅመ ደካሞች ናቸው ሲሉም የመረጃ ምንጮቻችን ገልጸዋል። በተጨማሪም በርካታ መኖሪያ ቤቶች በእሳት መውደማቸው ሲገለጽ የነዋሪዎቹ የቀንድ ከብቶችን በታጣቂዎች ተዘርፈዋል ነው የተባለውም። ወደ ሌላኛው መረጃችን አለፍን። የአገዛዙ ወታደሮች በፈጸሙት የከባድ መሳሪያ ድብደባ ወይዘሮ ውድዬ ባልኮ የተባሉ እናት ተገደሉም። የገዢው ብልጽግና ቡድን ወታደሮች ትናንት ግንቦት 16/2017 ዓ.ም ዓ በሸዋ ደራ ልዩ ስሙ አቡ ጉዶ ተብሎ በሚጠራው ቀበሌ የከባድ መሳሪያ ድብደባ ፈጽመዋል። የአማራ ተወላጆች ብቻ የሚኖርባቸው ቀበሌዎችን ባነጣጠረ በዚህ ጥቃት ወይዘሮ ውድዬ ባልኮ የተባሉ አንዲት እናት ሲገደሉ፣ ህጻናትና ቅመ ደካሞችን ጨምሮ በርካታ ንጹሃኖች መቁሰላቸውን የአካባቢው ነዋሪዎች ለመረሚዲያ ተናግረዋል። የ የአገዛዙ ወታደሮች ከረፋር ጀምሮ የሚፈጽሙት የሞርተር ጥቃት አሁንም አልቆመም የሚሉት ነዋሪዎቹ በርካታ ሀብት ንብረት መውደሙንም ገልጿል። ወደ ሌላኛው መረጃችን አላፍን። የመንግስት ወታደሮች በከላላ ወረዳ የስድስት አባወራ መኖሪያ ቤቶችን በእሳት ማውደማቸው ተሰምቷል። መኖሪያ ቤታቸው ከተቃጠለባቸው አባወራዎች መካከል በአማራ ፋኖ ብሔራዊ ኃይል በወሉ ወታደራዊ ኢንዶክትሪኔሽን ኃላፊ የሆኑት የአርበኛ ሳጅን አደማሊ ወላጅ አባት እንደሚገኙበትም ተጠቁሟል። በኦህዴድ የበላይነት ለሚዘወረው ያገ ለገዛ ስርዓት የሚያገለግለው መከላከያ ሰራዊቱም በደቡብ ወሎ ዞን ካላላ ወረዳ የስድስት አባወራ መኖሪያ ቤቶችን ከነሙሉ ንብረታቸው በእሳት ማቃጠሉን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። በ041 ቀበሌ መኖሪያ ቤታቸው የተቃጠለባቸው አንደኛ፣ አቶ ሰይድ ካሳ መኖሪያ ቤትና መጋዘን፣ ሁለተኛ፣ አቶ ነጋ ሰድቅ መኖሪያ ቤት፣ ሶስተኛ፣ አቶ ካሳ ነው እንድሬ መኖሪያ ቤት፣ አራተኛ፣ አቶ ሙሁዬ ካሳ መኖሪያ ቤትና መጋዘን፣ አምስተኛ፣ አቶ ከማል ሰድቅ በቅርቡ የተሰራ መኖሪያ ቤት። በድምሩ በዚህ ቀበሌ የአምስት አባወራ መኖሪያ ቤቶች በእሳት ተቃጥለው መውደማቸውን ነው የአካባቢ ነዋሪዎች ለጣቢያችን የገለጹትም። እነዚሁ ያገዛዙ ወታደሮች በዚህ ወረዳ 026 ቀበሌ የሚገኘውን በአማራ ፋኖ ብሔራዊ ኃይል ብሎ ወታደራዊ ዶክትሪን ኮርፖሬሽን መምሪያ ኃላፊ የሆነው የአርበኛ ሳጅና ደማሊ ወላጅ አባት መኖሪያ ቤትንና መጋዘንን እንዲሁም የከብቶችን በረት በእሳት አውድመውና የቤት እንስሳዎችንም ዘርፈው ሂደዋል ነው የተባለም። ወታደሮቹ ለምን ከኛ ጎን ተሰልፋችሁ ፋኖን አልተዋጋችሁም በሚል የነዋሪዎችን መኖሪያ ቤት ከማቃጠል ጀምሮ በርካታ አርሶ አደሮችን አፍነው መውሰዳቸውም ተሰምተዋል።